ክፍላችሁ ላይ ሽንት ቤታችሁ ላይ ካሜራ በግልጽ አንድ እህቴ ምንድን ያለችኝ ክላሴ ላይም ሽንት ቤት ላይም ካሜራ አለ ብላለች እና ሁለቱም ቀይ ነው የሚያበሩት ብላለች ማለት ነው በጣም ፈርታ ነው የጠየቀች ማለት ነው ክላሳችሁ ላይ ካሜራ ካለ ሁለት መፍትሄዎች አሉ ሀቢቢ ክላስ ላይ ና ሽንት ቤት ላይ ካለ ልክ እንደመጣሽ ካየሽ ይሄንን ካሜራ ካላነሳችሁልኝ አልሰራም የማለች መብት አለሽ ሁለተኛው መብቴ ደግሞ አይ ይሄንን ግጭት አልፈልግም ከነሱ ጋር የምትሉ ከሆነ ደግሞ በፕላስተር ወይም ደግሞ በጥቁር በጨርቅ ነገር ነገር መሸፈን ትችላላችሁ። መብታችሁ ነው። ለምን ሸፈናችሁ ከተባላችሁ፣ ይሄ ክላሴ ነው። ምክንያቱም ክላስሽ ነው። ቢሮ ልደውሉ ሊደውሉ ብሽ ይችላሉ። ስራ አቆሚ ሊሉሽ ይችላሉ። ቢሮ መልሱኝ ማለት ትችያለች ማለት ነው። ግን ከዚህ ሁሉ ፕላስተር አምጥታችሁ ፕላስተር አምጥታችሁ ብትሸፍኑት መልካም ነው። ስራችሁን ከምትፈቱ ስራችሁም ከምታጡ ማለት ነው። ሌላ ክላስ ላይ ምን ልታደርጉ ትችላላችሁ? ሽንት ቤት ላይ ሻወር ትወስዳላችሁ። ክላሳችሁ ላይ በፎጣ ተጠግላችሁ ልብስ ትቀይራላችሁ። አለ በፕላስተር ነገር ከተጠቀለለ አይታይም። ገባችሁ ወይም ደግሞ ፊሹ እናንተ ክላስ ከሆነ ማብራት የሚደቀንበት እሱ ክላሳችሁ ላይ ከሆነ መንቀል ትችላላችሁ ማለት ነው። እና ከክላሳችሁ ማስነቀልም ትችላላችሁ፣ መብት አላችሁ። ምንድነው መፍራት አያስፈልግም። የትም አሁን እኔ ቤት እኔ የምሰራበት ቤት ሀቂቀተን ኩሽን አለ፣ የክላሴ በር ላይ ነው ያለው። አልሐምዱሊላ ክላሴ እና ሽንት ቤት ላይ የለም፣ ግን የክላሴ በር አለ፣ ኩሽን አለ። እኔ ምንም አልፈራም፣ ወላይ ነው የምላችሁ። ምግቤን በላለው በአግባቡ፣ በቀን ሶስት ጊዜ በላለው። ጠዋት ቁርሴን ቁጭ ብዬ በስነ ስርዓት ተረጋግቼ ሳልፈራ ሱፍራ ርጌ መሬት ላይ ቁጭ ብዬ ነው የምበላው። አልፈራም። ማንም ቢመጣም ምክንያቱም ካሜራ አለ። ቲየኝ አይዶን ኬር እንትን ስራይን በአግባቡ ሰራለው። እራቴን ቁጭ ብዬ ከመተኛቴ በፊት ቁጭ ብዬ ቢኖር ባይኖር ያለውን ነገር ሰርችው ይበላል። አሁን ብዙ ጊዜ እህቶቼ ምን ልብላ ምግብ የለም። እኔ በጣም ምግብ የለም፣ ወላ እውነቴ ነው ምግብ የለም። ምግብ ግን ምን ምንድን ነው ያለው? እንቁላል አለ፣ ዱቄት አለ፣ ለልጆቿ ነው የምታመጣው። ሩዝ አለ፣ ሩዝ አይጠፋም ቲማቲም አይጠፋም፣ ሽንኩርት አይጠፋም። እነዚህ ነገሮች እንደፈለግኩ በፈለግኩት አይነት ሰርቼ እበላለሁ። ብቻ አይራበኝ። ግን አንዳንዴ ደግሞ የተለየ ነገር ከፈለግኩ በገንዘቤ ገዝቼ እበላለሁ ማለት ነው። እንዳትፈሩ፣ እንዳትፈሩ። ወላይ ካሜራ ያለበት ቤት ያስፈራል፣ ምናምን። ለምንድን ነው የምትፈሩት? ወላ አትፍሩ። ቁጭ ብላችሁ ዘው ብልታደርጋችሁ። እኔ የሚገርማችሁ ስልኬን ቁጭ አርጌ ስልኬን እየጎረጎርኩ ምግብ የምበላ ምግብ የምበላበትን ታይም ማለት ነው መብቴ ነው። ምንም ያስፈራኝ ነገር የለም። እና እንዳትፈሩ። እና ክላስ ላይ ካሜራ ቢኖረባቸው ራሱ በፕላስተር አሽጉት፣ በጨርቅ አሽጉት፣ ምንም አያመጡም። ወይም ደግሞ ስበሩት፣ ስበሩት ምን ይመጣል? እና እናቴ በጣም ተጨንቃ ነበረ እና ይሄ ቀይ ያበራው ብዙ ጊዜ ስለማይከታተሉት ነው። አሁን ለምሳሌ እስኪ ከዋትሳፕ ስትወጡ እናንተ ከዋትሳፕ ስትወጡ እኮ ዋትሳፓችሁ እንትን ይላል ማለት ብዙ ጊዜ እንደሆናችሁ ከወጣችሁ ነው የሚያሳየው። ወይም ደግሞ ራይት አያደርግም ምናምን አይደል? እንደዛ ነው እንጂ ይሰራል ካሜራው ማለት ነው። ምክንያቱም ቀይ እኮ እያሳያችሁ ነው። እነሱ ግን ስለማይከታተሉ ነው፣ ክላሳችሁ ስለማይከታተሉ ኦንላይን ስለሌሉ ነው ቀይ የሚያበራው ማለት ነው። እና ምንም አትፍሩ ክላሳችሁ ላይ ካለ ቋንቋ የምታውቁ ከሆነ ካሜራ ከክላስ ላይ አስነሱልኝ ማለት ትችላላችሁ። ምክንያቱም ከማንኛውም ክላስ ላይ እነሱ ክላስ ላይ እንደማያደርጉት ሁሉ እናንተ ክላስ ላይ ማድረግ የለባቸውም ማለት ነው። ብዙ ጊዜ ማለት ነው መዳሞች፣ እናንተ ስትንቀጠቀጡ ስትፈሩ ነው የሚጠራጠሯችሁ። ግን እናንተ ደፋር ከሆናችሁ ካሜራ ኖረ አልኖረ፣ እኔ አሁን ኩሽና ላይ ቪዲዮ እቀርጻለሁ። ራሴን ነው የምቀርጸው። የእነሱ ዕቃ አይደለም የምቀርጸው፣ ራሴን እቀርጻለሁ ገባቸው አይደለም፣ አወራለሁ ስልክ አወራለሁ። እኔ ሰው ነኝ፣ አልፈራም። ስራዬን ክብር አድርጌ ሰራ ስራዬን በጣም ነው የማከብረው። ስራችሁን አክብሩ፣ ውደዱ። ሌላ ደግሞ መዳሞች ሲያዟቸው አትነጫነጩ፣ እሺ ይበሉ። ለምን ስትነጫነጩ፣ የባሰ እልክ ይዛቸዋል። እነሱ ማለት ነው እልክ ይዛቸዋል። ሌላም ቦታ ሊያዟችሁ ይችላሉ። እሺ። እየሳቃችሁ ምግብ ሰሪ ከሆናችሁ አስሬ ይሄን ስሪ ይሄን ስሪ ይሄን ስሪ የሚሏችሁ ከሆነ እየሳቃችሁ እሺ እንሻላ በሉ። ለምን የእሷ ምግብ የእሷ ህዝብ ይዛ ነው የሚያልቀው። ገባችሁ? ችግር የለውም እናንተ እዛው እየሰራችሁ መብላት። አለቀ ጉዳይ። ያው የሆነ ነገር በሰራችሁ ቁጥር መብላታችሁ ይቀራል። ብሉ፣ ጠጡ። ራሳችሁን ደግሞ አሳምኑት። ስራዬ ማለት ይሄ ቤት ካሜራ አለ፣ ይሄ ቤት እንደዚህ ነው፣ ይሄ ቤት ምግብ የለም ምናም ብላችሁ ለጭንቅላቸው አትንገሩት። እንደምትኖሩት ልክ አሁን ኢትዮጵያ ላይ ሁሉ ነገር ተሟልቶ ነው እንደምንኖረው ነገሩን። ይህ በቃ ችርቻሮ ህይወት ነው አይደል? የምንኖረው ኢትዮጵያ። እዚህም ደሞዝሽ ብቻ እስከተከፈለች ድረስ ለእለት ጎረሮሽ እስካላጣሽ ድረስ እቃ ኖሮ አልኖረምን አገባሽ ስፔሻሊ፣ ልጆች ካሉ ምንም የማያስጨንቅ ነገር የለም። የምሬን ነው። አሁን የኛ ሴትዮ ማለት ከውጭ እየጠለበች ሙት በለው ለራሷ። ለልጆቹ ግን ይበላሉ። ቤት ውስጥ ልጆቹ የበሉትን ነገር እየሰራን እንበላለን። ሌላም ጓደኛ ያለችው ማለት ነው። እና ምንም የሚያስጨንቅ ነገር የለም እህቶቼ፣ አትፍሩ፣ አትጨናነቁ። እራሳችሁን ቴንሽን ውስጥ አትክተቱ። ከልኮ አያልፍም። መጨናነቅ ምናምን እኮ ለእናንተ ምንም የሚጠቅማችሁ ነገር የለም። ኦረዲ እየሰራችሁ ነው። ጭንቀታችሁን በገንዘባችሁ ማስወገድ ትችላላችሁ። ብራችሁን ቆጥቡ። እንደዚህ ደም ተፍታችሁ ምትሰሩትን ተመናቅራችሁ ተሰቃይታችሁ ደክማችሁ ምሰሩትን ብራችሁን በስነ ስርዓት ለማስቀመጥ ሞክሩ። ለቤተሰባችሁ አትስጡ አትርዱ ምናምን እያልኳቸው አይደለም። ባይዘወይ ግን መጠን አለው። ገባችሁ? የምታገኙት እናንተ ስንት ነው? ልምትረዱት ስንት ነው? አረብ ሀገር ደክማችሁ ደክማችሁ ደክማችሁ ወደ ኢትዮጵያ ስትገቡ ጉልበታችሁ ያልቃል፣ ጉልበት ያልቃል። ባይዘወይ ዛሬ ላይ አርባ ሺ ብር እና አርባ አምስት ሺ ብር ሲከፈላችሁ ነገ ሰርቻ አገኘዋለሁ ምናምን የምትልውቶች አሉ። ኖ ዛሬ ብቻ ነው ሰርተሽ ማግኘት ብትችው ነገ ዛሬ የሰራሽ ነው፣ ቁጭ ብለሽ ምትበይው ማለት ነው። እሺ። እና ወዳችኋለሁ፣ ሁኝ በቀጣይ ባር ቪዲዮ እንገናኛለን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለእህቶቻችሁ እንዲደርስ አድርጉ ይህን ቪዲዮ ማለት ነው። ምክንያቱም ለእነሱ ይጠቅማችኋል። ስፔሻሊ አዳዲስ የሆኑ ከኢትዮጵያ የሚመጡ እህቶቻችሁ ይጠቅማቸዋል። እነሱ አሁን ይፈራሉ። ወላሂ የማይሰማ ጉድ የለም ሶሻል ሚዲያ ላይ ማለት ነው። ሀቂቃተን ስለዚህ ለነሱ እንዳይፈሩ እንዳይጨናነቁ፣ ሪላክስ አድርገው። ቀልብ ካልተረጋጋ ቀልብ ካልተረጋጋ ጭንቅላታችሁ ካልተረጋጋ፣ ወላሂ ጉልበታችሁ፣ ጭንቅላታችሁ የመስራት አላማ ከሌለው ጉልበታችሁ ይሞታል። ሟች ነው ጉልበታችሁ። ይሄ ጉልበታችን ከአንገት በታች እኮ ጭንቅላታችን ባይኖር አይሰራም። ጭንቅላታችን ያለው ነገር ነው የሚሰራው። ጭንቅላታችን ሲንቀሳቀስ ነው ከታች የምንንቀሳቀሰው። ወለ ህውነት ይህን ነው። ጭንቅላታችን ባይኖር ኖሮ እግራችን መራመድ አይችልም፣ እጃችን ማስራት አይችልም። እስቲ የሆነ ጊዜ ተስፋ የሚያስቆር ነገር ሲገጥማችሁ ጉልበታችሁ ዛላ አይልም፣ ጭንቅላታችሁ ተስፋ ስለቆረጠ። የሆነ ደግሞ ተስፋችሁ ልምልም ስታደርጉ፣ ጥሩ ነገር ለነጌ ስታስቡ ደግሞ እንትን ብሎ አያቀም። ይሄ ንቅት ብላችሁ አታቆም። እንደዛ አይነት ነገር ማለት ነው። ስለዚህ ንቅትቅት ቀጥ በሉ የኔ ውዶች። እና ነጌ ሌላ ቀን ነው። ከሰራችሁ ደግሞ ያልፋል። ከሰራችሁ፣ ከቆጠባችሁ፣ ካጠረቀማችሁ ለነጌ ካላችሁ ነጌን ታርፋላችሁ፣ አዛችሁ ትበላላችሁ። እንደ ዛሬ እናንተ ተቀጥራችሁ እንደምሰሩት ነጌ ቀጥራችሁ ታሰራላችሁ፣ ዛሬ አላማ ካላችሁ ነው። ግን ዛሬ አላማ ከሌለሽ ነጌ ሰርች ያገኛሉ ብለሽ እንደፈለግሽ የምትበትኝ ከሆነ ዛሬ ያገኘሽን ገንዘብ ነጌ አታርፊ ወለህ አታርፊም ነው ምልሽ። እና እንደዛ ነው እላችኋለሁ። በቀጣይ ባሪፍ ቪዲዮ እንገናኛለን ላችኋለው። ቆንጆ ቀን ተመኘውላችሁ።